አለማችን ውስብስብና ሩቅ ረቂቅ ድንቅ ናት። ዛሬ ስለ አስገራሚዎቹ ግማሽ ሰው ግማሽ አሳ ስለሆኑ ፍጥረታት አብረን የምናይ ይሆናል። ሰላም ጤና ይስጥልን ክቡራትና ክቡራን የዩቲብ ቻናል ቤተሰቦች እንዴት አላችሁ? እንኳን ወደ ሰዋት ሚዲያ በድን መጣችሁ እያልኩኝ አሁን ያላችሁት ሁለተኛው ቻናሌ ላይ ነውና ለማታውቁኝ ትንሣኤ ነኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ የደወል ምልክቷን በመጫን ቤተሰቡን ተቀላቀሉ እንላለሁ። አመሰግናለሁ። አብራችሁን ቆዩ። በአይን አይተናቸው የማናውቅ በአፈ ታሪክ የምንሰማቸው ታሪኮች አሉ። ከእነሱም አንዱን አስደናቂ ታሪኮች አካፍላችኋለሁ። እኛ የሰው ልጆች ስንባል ከተፈጥሮ ጋር ተግባብተን ለመኖር ከምናደርጋቸው ነገሮች አንዱ ከእንስሳ ጋር፣ ከዱር አራዊትና በውሃ ውስጥ ከሚኖሩ ፍጥረቶች ጋር እራሳችንን ለማቀራረብ እንሞክራለን። ዛሬ ግን ኑሯቸውን በውሃ ውስጥ ስላደረጉት ሜርሜድሶች ሲሆን በእርግጥ በተለያዩ ጫካዎች፣ ሐይቆች ኑሯቸውን ያደረጉት እነዚህ ሜርሜድሶች በሁለተኛው የዓለም ጦርነት ጀምሮ እንደታዩ የተለያዩ መዛግብ አስቀምጠዋል። እነዚህ ግማሽ ሰው ግማሽ አሳ የሆኑ ፍጥረታት ምንም እንኳን ሐይቅ ውስጥ ቢኖሩም አልፎ አልፎ ወደ ውጭ በመውጣት እና ብቅ ጥልቅ በማለት ዲንጋይ ላይ ወጥቶ በመቀመጥ እና አንዳንድ ጊዜም እንደ ሰው ልጅ በቤት ውስጥ መኖር የሚችሉ እንደሆነ ብዙ ጸሐፍት ጽፈዋል። በፊልሙ ሆነ በሙዚቃ ብዙ አይተናል፣ ሰምተናል። እነዚህ ፍጥረታት በሕይወት ሆነው የተጠና ጥናት ባይኖርም በተደጋጋሚ ግን ውሃ ዳር በሚገኙ ቅሪተ አካላቸው ጥናት ተደርጓል። ጥናቱ የሚያመለክተው ከሁለተኛው ዓለም ጦርነት በፊት ጀምረው ይኖሩ እንደነበር። እናም እንደተለመደው በአፈታሪክ የምንሰማው የቁንጅና እና የውበት መለኪያዎች እንደሆኑና ፍቅር አዋቂ እንደሆኑ ነበር። ነገር ግን አንዳንድ ሰዎች እንደተናገሩት ከሆነ እጅግ ዘግናኝ ላፈት አስፈሪና አስቀያሚ መሆናቸውን ይናገራሉ። በቅርቡ በዚህ አስርት ዓመታት ውስጥ በዚሁ በእኛ አህጉር ውስጥ በዙምባብዌ ከተማ የዙምባብዌ መንግስት ለስራ ፈልጎ ባሳቆረው የውሃ ማጠራቀሚያ ውስጥ መታየታቸውን እንዲህ ሲል ይገልጻል እንዲህ ነው። ወደዛ ውሃ ለስራ የላኳቸው በርካታ የጉልበት ሰራተኞች ስራውን አንሰራም ከዚህ በኋላ በማለት ሊሰሩልኝ አልቻሉም። ምክንያቱም በርካታ ሜርሜድሶች ቦታው የእኛ ነው፣ ድጋሚ በዚህ ቦታ መታችሁ ብትረብሹን እናጠፋችኋለን ብለው አስፈራርተውናል እና በማለት ስራውን ያቆሙታል። የዚምባብዌ መንግስትም ለዓለም ሀገራት የተከሰተበትን ነገር አስታውቋል። የዓለም መንግስታትም ጉዳዩን ጥናት እንደሚያደርጉበት ገልጸውላቸዋል። ጤና ሚኒስትር ባወጣው መግለጫ መሰረት አንድም ሰው ወደዚ አካባቢ ዝር እንዳይል ስለተባለ አንድም ሰው አይጎበኘውም አካባቢው። እንዲሁ ግን እየተወራ ሰውን በጥንቃቄ በዛ ሁኔታ ላይ ይገኛሉ። እንዲህ ነው እንግዲህ አለማችን ላይ ብዙ የሚገራርሙ ታሪኮችን የምታስተናግድ ምድር ነች። እንግዲህ እንደዚህ እንደዚህ አይነት ነገሮችን የምትፈልጉ ከሆነ ሌሎች ቪዲዮዎች ይሰራላችኋለሁ። በመጨረሻም ቤተሰብ ያልሆናችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ያልኩ ቤተሰብ ሁኑ። ለዛሬው እዚህ ላይ ይበቃናል። አስተያየት ሆነም ሌሎች እንዲሰራላችሁ የምትፈልጉት ነገር ኮመንት ሴክሽን ላይ አስቀምጡልኝ። በቀጣይ በሌላ ኮንተንት እስክንገናኝ ሰላም ቆዩሉኝ። እወዳችኋለሁ። ባይ